ፈጣሪ ሆይ በውንሽ ነው በለኝ፣ ትክክል ነው ብሩኬ፣ ለሃይሚ ቀለበት አድርጓል በለኝ። ወይስ አሊ ነው? ፈጣሪ ሆይ፣ በስተ መጨረሻ የጮኽኩት ነገር ተሳካ። ብሩኬ ለሃይሚ ቀለበት አጠለቀላት። ቤተሰብ ሰውየውም ተኝቷል፣ ልጅቷም ተኝታል ግን ዝም ማለት አልቻልኩም። ቤተሰብ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ! አስራ ሁለት ሰዓት ማናችሁም እንዳትቀሩ ብሩኬ ለሀይሚ ቀለበት አሰረላት! እንዴ ልጆ እንዴ ልጩ ቤተሰብ፣ ካሜራም አለ ሰውየው ተኝቷል፣ ልጅቷ ተኝታለች። ብቻ እንኳን ደስ አላችሁ የጨረቃ ፋሚሊዎች! ብሩኬ ለሀይሚ ቀለበት አጠለቀላት። በስተ መጨረሻ ጩኸታችን ተሰማ። እውነት ምሳ እየበላሁ ነው ግን አላቻለኝም፣ አላቻለኝም በቃ መጣውላችሁ ብሩኬ ለሀይሚ ቀለበት አሰረላት። ጠላቶች፣ ወሽሚት፣ ነፍሲ ማር ሙቺ፣ ተቀበሪ፣ ለቅሶሽን ንገሪ። እንግዲህ ቴዲም የራሱ ጉዳይ ይቀራል አላልክ ግን፣ ይቅር ተባብለዋል ታውቃላቸው። እኔ በእነሱ ጉዳይ እየመጣሁ አይደለም በዚህ ሰሞን። አሁን ግን አላስቻለኝም። የበላሁት እራሱ እዚህ ጋ ነው ያለው። እየጮኸ ሰማችሁ? ታዲያ እየጮኸ እንዴ ላውራ። እንኳን ደስ አላችሁ ይምሪ ነው የምላችሁ። ወንድሜ ያገባ ያህል የተሰማኝ ብሩኬ ብሩኬ ትለያለ። አሁን ነው የተግባር ሰው የምልህ አንተ። በስቡስ ላ ወይኔ ድመቷ ምግቤን በላችብኝ። በስቡስ በቃ እንግዲህ ይሆላ ይዤ ነው ድመቷ ምግቡን እየበላችብኝ አስቸገረችኝ። ምግቡን ይዤ ላውራችሁ። እንግዲህ ምን ላድርግ እና ቡሩኬ እንኳን ደስ አለ አሁን አንተ የተግባር ሰው መሆንህን አሳይተህናል። እናመሰግናለን። ሀይ እንግዲህ አደራህን ድሹሽል አደራ። ደግሞ እናንተ ወፈረች ሲባል አርግዛ ነው መንግዛ ነው መርግዛ ነው ወጠራ ነው ምናምን የምትሉ እሰይ፣ እንኳን ቅፍጥል ልበሉ። ብሩኬ እኮ ቀለበት አሰረላት። ደህና ናችሁ አይደለ? ተቃጥላችኋል፣ እና መልካም የመቃጠል ዘመን ይሉላችሁ። ዛሬ እንግዲህ ማናችሁም እንዳትቀሩ። አሁን እኔ ምግቤን ልብላ በቃ በዚህን ያህል ካበሰርኳችሁ እንግዲህ፣ በአብዛኛ ጊዜ ኮሚኒቲ የማይደርሳችሁ ልጆች አላችሁ። ለዛ ነው የመጣሁት። ኮሚኒቲ የሚፖሰተው ሼር የሚደረገው ነገር አይታያችሁም እና ለዛ ነው የመጣሁላችሁ። እንግዲህ ምሳ እየበላሁ ነው። ልጅ አስተኝቻለሁ። ስራ ሞልቶብኛል። ብቻ ዛሬ አስራ ሁለት ሰዓት እንደማንም ላለመቅረት እሞክራለሁኝ። እንኳን ደስ አላችሁ፣ ግን እንኳን ደስ አላችሁ። እንኳን ደስ አላችሁ። ውይ ይህን ቀን ነበር ስጠብቅ የነበረው። የምሬ ነው ምላችሁ። ይህን ቀን በጉጉት ነበር እየጠበኩት የነበረው። በስተመጨረሻ ተሳክቷል። እንኳን ደስ አላችሁ ሁልሽም ማለት ነው፣ ቲክቶክም ላይ የትም ቦታ ያላችሁ የእነሱ አድናቂዎች እንኳን ደስ አላችሁ።